ሳን ኮረደ መቶ ስምንት አንበሳ እስከ ዛሬ ከኤርትራ ውጪ ማንም አላወረደም። አምስት ጌም ላይ አስሌ የተጫወተው ራቾ የተጫወተው ማኪ ወሮ የተጫወተቸው ሙባረክ የተጫወተቸው ቶፕ የኦሮሞ ጌፍተሮች ጌመሮች የተጫወቱትን ያህል ቢደመር አንበሳው የዛ ላይ አልተገኘም። ከፍተኛ አንበሳ ነው እኮ የሚወርደው፣ ለእነሱ አንበሳ ነው የሚወርደው። መቶ ስምንት አንበሳ ነው የወረደው ቲክቶክ ላይ እስከዛሬ ያነጥብ እኮ ያ ሪከርድ ለውጥ ያዘው። የእንትናኗል የመክሰብ መክሰብ ታዲያ ሰማንያ ሺህ ዶላር ነው የሰራችው። ሰማንያ ሺህ ሰክሰስፉል አ ህይወቷን አርገላት ነው የሄዱት። እና እንግዲህ ላ ሲል ይህን እየተበኘ ያለ ነው እኛ ቲክቶክ ላይ ቁልጭ ቁልጭ ምን ምን አለ ሌላ ምን እንጂማ ፖለቲካ ስራ ካለ መሬ ላይ ስራ ምንድን ነው። እና ስለዚህ ምንድን ነው የምልሽ አሁን ደግሞ ዛሬ ጌምም የለም ምንም የለም እንዳለ ነፍጠኛው ነው መሰለኝ ቲክቶክ ላይ ጊፍተር የኔ ራሱ ዜሮ በመቶ ነጥብ፣ በሁለት መቶ ነጥብ እንዳይሰጠኝ ጅኒ ጅኒ ደንዝዤ

ስለ ወንድምህ፣ ስለ ጴንጤ ወንድምህ? ማን ነው ጴንጤ ወንድምህ? ቱርክ ያለው እኔ እንግዲህ አውቀሽኛል። ማን ነው ፕሬዝዳንት? ማን ነው ደፊው? መርቀን ይሻለው ወይ መርቀኝ ያለው። ሁለት ከሁለት አንዳችን፣ ያልተግባባናል። ሴትዮ በዚህ ምክር ላይ ምንም ምንም፣ ወንድምህት ምናምን ቤተሰብ የለኝም። ምንም አንድ ጩጬን ያለው ምንም ነገር የለኝም። ብቸኛው ሰው ነኝ። ስለ እኔ የማወቅ ከፈለግሽ ሀቢባ ቤትስ እንደው ፍርድ የምናገኝ ይመስላል? እኔና እኔና ሙባረክ ምን ፍርድ የምናገኝ ይመስላል? ሰርግ ፍርድ ፍርድ። አላህ አክበር። እልቁንስ ያ እኔ አሁን የምንቀመርኩለት ያ ሳውዲ አረቢያ ላይ የታገተው አማራ ታስታውሻለች? ብር ተደራድሮ ምን ብለው ገባሽ ምን ብለው ገንዘቡን እዛ ጋር ምናምን ነገር፣ ያ ህገወጥ ነው አሁን ሪል ያስጠይቋል። ሪከርድ ስላለ አሁን በሱ ይጀሉ። ትንሽ የት ነው ያለው ሙባረካው? ዱባይ ነው። ዱባይ ነው የሚኖረው አሁን ሺ አምስት መቶ ብር በቀን እየከፈለ አይደል? እንደ እናት ምን ከሊፋ ነው ምን ህንፃ የሚባለው ላይ ነው የሚኖረው አሉ። ወሬ ሺ አምስት መቶ ዶላር በቀን በቀን ዴቱ ነው ኦሮሞ ብር

ወላሂ ለአዚም ነው ም ብፈልግ ምን ብፈልግ በቃ እና፣ በነገራችን ላይ ህዝብ የሚታገልለት ለሚሰራለት ምናምን ነገር ከቻሉ ገለውሽ ምናምን ነገር በቃ እንደውም ይሸኝሻል እንጂ ምንም የምታገኘው ነገር የለም። እውነተኛ ሰውነሽ የምታገኙቆል ምን አልሽኝ? በኦሮሞ ተስፋ ቆርጣል አዎ መቶ ፐርሰንት ከመቶ ሁለት መቶ ፐርሰንት ሁለት መቶ ፐርሰንት ማለት እኔ አሁንም እኮ ላውራ ምን የሚያገናኘን ነገር የለም። እኔ ፖለቲከኛ አይደለሁም። ስለ ፖለቲካ አላወራም። ስለ ችግርም አላወራም። ስለ ደስታ አላወራም። ጌሜን ይጫወታለሁ። ተጋሩ ከተሰጠ በሎም እየከፈቱ ደቀ የረ ከከፈተ ክስጠ መንድ ላይ የከፈተ ተራሮች ከሰጡ ተራራውን እየከፈተ ገባሽ። አሁን የቤማ የከፈተው ወረቦላይ ብቻ ነው።

እንዴት ነሽ? አለን አለን ትላንት እስከ ስንት ሰዓት እንዳስጠበቅሽኝ። በእኛ እስከ ሌሊቱ አንድ ሰዓት ነው የጠበቅኩሽ። ወይ ስራ ገባኩ፣ ስጠብቅሽ ስጠብቅሽ አለችኝ። በሴክስ ነግሽ ነበር ስራ ገብቼ በኋላ እኔ ደግሞ በቃ ትመጫለሽ ብዬ ጠበቅኩሽ። እንዴት ነሽ? አለን አለን አለን አለን ደህና ነኝ። ስራ አሪፍ ነው። እና ስለ አቢዋ ቤት ማስረጃ ይዞ መግባት፣ መጀመሪያ ሁለት ማስረጃዎች የቤቱ ባለቤት መጠየቅ አለባት። ስለ እኔ ልጇ እንደን ቆሮ ብዬ ሰደበች ሲሏት ዛሬ እሱ ፐርሰናል ነው፣ እሱ ሌላ ኬዝ ነው ስትል ሰማሁት። እና እሱን ኬዝ ማስረጃ ጠይቃለሁ፤ ምክንያቱም እኔ ላይ ትልቅ ወንጀል በሐሰት ሰው መክሰስ ገፈሻል በሐሰት የሰውን ስም አጥፍታለች፣ የእኔን ስም አጥፍታለች። አዘምታበኛለች ቲክቶክ ላይ። ስለዚህ እሱን ማስረጃ ታምጣ። ይሄን ኬዝ ደግሞ እንደ እሱ አይነት አጭበርባሪ በብዙ ነገር ራሱን የምጠረጥራት አጭበርባሪ ሴት ስለዚህ ጉዳይ ልትዳኝ አችልም። እውቀትም የላትም ሞራልም የላትም ስነምግባርም የለሽም ተንጥሎ ደግሞ እስከ ዛሬ ላልሽው ነገሮች ሁሉ በሀሰት ነበር። ሰው የምትወነጅው የምትያት ነገር እንደ አንቺ ትራፕ ውስጥ እንደገባው ነገር ነው የተሰማሽ። እና መጀመሪያ ልጅሽን እንደንቆሮ ያልኩበትም ማስረጃም ምጤ። ቀጥሎ መድረክሽ ያመጥነኝ ሙባረክን ላገኘው ስላልቻል ሌባ ሙባረክ ተሰረኩ ሲል ደንግጬ ነው የራሱ መግባት የራሱ በአይምሮ ያልነበርኩም ሰው ሁሉ አልገመተም። ያንቺ ቤት የደፈርሻው ሚስት አይደለሁ መቼም። ቅንድቤን ኢማጂነሪ ላይን አስምር የምገባው እንዴ አይመጠነኝም። ምን ይዛ ቤት ለምንድነ ሼር ያረጋችሁ? ኦ ሙባረክም ስለምፈልገው ሙባረክ፣ አሁንም ስለ ጉበትህና ስፔሻሊስት፣ ስለወሎ ኦሮሞች የሰበሰብከውን ገንዘብ ክሌር እስካላረክ ድረስ እኔ እናንተ አለፋል የጉበትን ህክምና ማስረጃ ሪፈር ሪፈር ፐርሰናል ኢንፎርሜሽንን አይደለም። ሪፈ ሪፈ ሳታቀርብ ነው ህዝብን ይዘርፈ ቱርክ ሄደህ ተዝናንተ የተመለስከው እና ቱርክ ሀገር ሄደህ ደግሞ የከፈልከውን ሆስፒታሉ ባንክ ኤክስፐንስ ምናምን ምናምን ልታመጣ ይገባል። ግድ ነው ቢኮዝ ሰብስበት ነው ከኛ ገንዘብ ዘርፈት ነው ሄደህ ቱርክ የተዝናና ይህንን ነው በጠይቀው። ሊሊ ጉበት በሽታ እኮ እንዲህ ፏ ብለሽ ነው እንዴ? በጣም ከባድ እኮ በሽታ ነው ይሄ። እኮ ግልጽ ነው ያየውንም የሚፈርደው ነው። ማሚዬ ይብላ በእናትሽ፣ ሰላም እና ይሄ እኮ ግልጽ ነው፣ ምንም ድብቅና እንትን አይደለም። ጉበት በሽታ እንዲህ በቀላሉ እንደዛማ አይሆንም። ያው ስለዚህ ይህንን ነው ቀጥሎ የተሰበሰቡ ገንዘቦችን በስነስርዓት በዜልና በካሻት የሚሰበስቡትን እንዴት አድርጎ እንደዘረፈ ቤካ ሲራጅ የራሱ ጓደኛ ሪካርዶች አሉ። ሌሎች ማስረጃዎችም አሉ። ዋናው ቁም ነገሩ ግን ሀቢባ መድረኩ አይመልጥነኝም ይህን ነገር ቢኮዝ ሀቢባ ባያስድናት ከኔ ጋም ቁርሾ ያላት ናት። ስሜን ያጠፋችናት በሐሰት ያለምንም ማስረጃ የኔን ስም ልጇን ደንቆሮ ብዬ ሳልሳደብ አልሽ ብላ ስሜን ያጠፋችው ነው። እና ምን ግራውንድ ኖሯት ነው ይሄን ጉዳይ? እኔ እምልሽ የሆነ ነገር አሁን ይሄን ነገር ይሄን ጨዋታ ማለት ነው ወደ ሆነ እንውሰደው። ያ ብር በላ የሚባለው ሰውዬ እምጣና ከኛ ጋር ይነጋገርና በቃ ሙባሪክ ለእንሄድበት ዝም ብሎ እዚህ ጋር የሆነ የሆነ ነገር መላ ይበለን ወላ ላዚ ትክክለኛ የሆነ ተቀባብለ ከሆነ ማለት ነው ድጋፍም አቴንሽንም ምንም እናገኝ። ሪል እንደዚህ ንገርኝ። ራሴ ቤትም ሳይሆን ተ ተሜማል ምናምን አይነቶቹ ገለልተኛ የሆኑ ሰዎች ይዳኙት። ሀቢባ ልትዳኝ የምችለው ቤዛ አይደለም። ሞራሊቲውም እውቀትም የላትም። ቲክቶክ ጌመር ናት። ህሊናዋ በጌመሯ ነው ያለው። እንግዲህ ማሜን እንደምታዩት ጊፍት ይሰጠኝ እንጂ በቃ የፈለጋችሁትን እሆንላችኋለሁ እያለ ነው እና ሀቢባ ደግሞ በብዙ ነገር ችግር አለ እና አንቺ የሰዎችን ስም ሲጀመር፣ ለምን እሷ አይደለም፣ ሀያ ስድስት ሺህ የበላው ማለት ኪያ የሚባል ነው መሰለኝ፣ እሱ መሰለኝ ካናዳ ውስዳሃለው ብሎኛል ሙቤ ካናዳ ላይ ነበረ፣ በ26 ዶላር ስራጅ እንትናስ ቤካስ እሱ አልበላውም። እሱማ ገንዘቡን ሰጠ። ብዙ ችግር ውስጥም ገብቶ ነበረ። ቴዲ ሀዋሳ ቤትም አይሆንም። ቴዲ ሀዋሳ በፊራውን ላይ ያደረገው ነገር ፌራድ ነበረ። ተሚማን ሄዳኘን ወይ ያሬድ ያሬድ እንዲህ ኒትራል የሆኑ ሰዎች ሄዳኝ ካልሆነ እርታሽ ነው፣ እሷ ጋር አልፈልግም። ምን መሰለሽ፣ እዚህ አፕ ላይ እኔም ለማዋረድ መጣል። እኔን ክሬዲት ማሳጣት ጀግና ያስብላል። እኔን መሳደብ ጀግና ያስብላል። እኔ ስለማልገኝላቸው፣ እኔ ስገኝላቸው ትልቅ ኦፖርቹኒቲ ነው። አሁን ዛሬ ቁጭ ብሎ ነው የሚያጡ፣ ቁጭ ብሎ ነው የሚያጡ። ስለዚህ እኔ ደግሞ ጥያቄ ኤቪደንስ ኤቪደንስ ስትል ምን ኤቪደንስ ኖሯት ነው ልጄን ደንቆሮ አለች ብላ ደጋግማ መከሰኝ፣ ደጋግማ ትናንትም ስከሰኝ ነበር። የሀቢባን ልጅ ደንቆሮ አለች ብሎ ሲኖረት አዎ እሱ ሌላ ኬዝ ነው እያለች እና በምን ማስረጃ ነው ስሜን ያጠፋል? ማስረጃ ካላት ታምጣና ትጠይቅሽ፣ በዚህ ቀን እንደዚህ እንደዚህ ብላሽ ካለ እኔ እንዴት እነገባውም። እኔ እኮ ሙባረክ ደንግጬ እኮ ነው ሙባረክ ሌባ ነው፣ ሌባው ተሰረኩ ብሎ ሲከስ ሳገኘው እንዴት ደንግጬ አልገባም? ደንግጬን የገባሁት እኮ ሌባው ራሱ ተሰረኩ ብሎ እንትን ሲል እና መጀመሪያ ማጥራት አለበት ስለጉበቱ ጉዳይ፣ ከዛም በኋላ ነው ሌላውን መነጋገር ያለብን አይመስላችሁም? መሰረቁንም ያለመሰረቁንም። ምክንያቱም ያ ተስፋ ያደርግም ያው ነው ማሽጋባጭ። እዛ ጀማዎች ሌቦች ናቸው፣ እዛ ጀማዎች አልወዳቸውም። አሁን ዛሬ መሲ ብርጅስት ሙኒት አባረረችን ብላ ኦሮሞ ልጅን መሲ፣ ኦሮምኛ እንደምችል አውቃለሁ፣ ከኔ በላይ እንደምታወር አውቃለሁ። ኦሮሞ ልጅን እንዴት አባረሽ አበሻቅጠሽ እንዳስወጣሻት ሪከርድሽ ደርሶች ገረማል። ያስፈራሉ እዛ ጀሞች። ወይ እኔ አይመጥመጠመጥነኝ አንቺ ቤት አልመጣም። ዛሬ የተገኘሁት ሙባረክ ሙባረክም መቼም አልተወውም፣ መቼም አልፈታውም እንጂ አንቺ ቤት ስለሚወራው ደፈርሻው ማዳም አባረረችኝ ምናምን እኔ አስረግዞኝ ጠፋ። አፍ ጨርሻለሁ የሆነ እሱ እንትን ካለ የሆነ ቤት ተቀጣጠሩና እውነቱ እንዲወጣ ማድረግ በቃ እውነት እኮ ይኸውልሽ እውነት ያለው ሙባረክ አሁን ማስረጃው አልሰጥም ማለ እኔ ያለኝ ማስረጃ ከሙባረክ ያገኘኋቸው ማስረጃዎች ነዛ እሱማ ይኸው እንዲህ ራሱ ወዘናው ራሱ እኮ ይመሰክራል ጉበት እንዲህ በቀላሉ ጉበቱ ኬላ አድርጎ ዳያልስስ እያደረገ ደግሞ አቤት አቤት አቤት አቤት። እኔ እንደ መቢያ እንኳን ቢያጡ በዚህ ልክ ነው የሚገምቱን። አይገርምሽም? አይገር ምሽል አሁን እኔ የምለው ዛሬ ማን ነው ስሙ ጉበቴ? አሁን በደንብ ስሚኝ። እንግዲህ አሁን በተርቲብ እናውራ። መጀመሪያ ላስ ላስ ነው ቤት ገባ። ምሳሌ በደንብ አዳምጪ። ማለት ሪል የሆነ ላስላስ አሁን ሀቢባ ቤት የገባው ሚከሰው ማን ነው? ኦሮሞ ወንድሙ ነው። ልበበኝ የኦሮሞ ታጋይ የኦሮሞ ደሃረጂ የኦሮሞ ዋና ሰብሳቢ አላፊ አባህየሳ አባ መስኪና ምናምን እነሱ በሚሉት ምን ነው ታዲያ? ያኮ ብር በላው የሚባለው ኦሮሞን አይደል? እንዴት ኦሮሞን በአድ ቤት እስከ ዛሬ ድረስ ሶሻል ሚዲያ ላይ ሲካሰስ የእንትናው ምሞ ያዘ የእንትናው ምሞ ተያዘ፣ ወይ ደግሞ የእንትና ብር በላ እንዲበላ ነፍጠኛው ጋና ወይ ጁንታው ጋ እንጂ አንድ ቀንም ኦሮሞ ጋር እንዲህ አይነት ንግግር ተሰምቶም ታይቶ እንዲህ አይነት ነገር የለም። ለመጀመሪያ ጊዜ የኦሮሞ ሰብሳቢ ታጋይ ዋና ምናም ምናምን የሚባለው ጉበቴ አባ ምስኪና እንዴት ኦሮሞን ለመክሰስ ሄደ ሰው ቤት እስኪ እንደው በመጀመሪያ ይሄ በጣም በጣም በጣም ሜን ፖይንት ነው። ይሄ ነው ልጆቻችንን የሚያነቃው እንዲ አይነት ንግግር ነው። ባይዘው፣ ገባሽ? ለምን ሄደ? እንዴት ኦሮሞ ገባሽ? ምን የሚሰራው ነገር አለ? ያው ከህዝብ ነው አይደል ይህ ነገር የወሰደው ይህን ነገር በኦሮሞ በገዳም በጅኒም በራሱ ነገር ገባ እና እንዴት ኦሮሞን ለመክሰስ ሰው ቤት ሄደ? መሳቂያ ላይ ያደረገ ያው ነው የጀመረው። ያው ግለሰብ ተራ ሰው ምናምን ቢሆን እኮ ጥሩ ነው። ገባሽ ፌመስ፣ በሚሊዮን ያስገቡት፣ በቀን በሚሊዮን የሚያወርዱለት ገባ። እሱ ገባሽ ኦሮሞን ለመክሰስ ሲሄድ፣ ይሄ ነው በጣም በጣም ነውሩ። ይሄን በደንብ ማሰብ አለባቸው። ሁለተኛ ደረጃ ይሄን ቲም እንዴት ነው የሚበተነው? መሰለኝ ይሄን ቲም ከተነጣጠልን መበተን እንችልም። አንድ ከሆኑን ይህ ቅድምነት የዝም ብሎ ረጋጭ የሆነ ተራ ምናምን ምናምን ነገር አካሄድ ሳይሆን ሪል የሆነ አካሄድ ኦሮሞን ሊያመሳመን የሚችል ትክክለኛለሽ። እንዲህ ከለፋሽበት ወላ ላዚም ታሸንፊያለሽ፣ ተሰብሪያለሽ። እንዲህ አኩራፊ አኩራፊዎች አኩራፊ አኩራፊዎቹን ገባሽ ያኮረፉት ብር የተበደሉት ምን ያሉት ያስቀየባቸው በጣም እሺ፣ ያለ ከፈለግሽ እነሱን እነሱን እንደ መረጃ እያመጣሽ ነው እነሱን መታጠፊያቸው መሰብሪያቸው ዛሬ ሄደ ሀቢባጋ ለምንድ የሚሄደው እሱ እሱ እኮ ፌመስ ነው ሀቢባጋ ሸጋላዎች ምስኪኖች ምንም ድምፅ የሌላቸው ምናምን ነገር ድምፅ እንዲሰማላቸው ነው ትልቅ ፎሎ ስላላት ገባ በሙባሪክ ስታንዳርድ ሀቢባጋ ሄዶ አንድ ኦሮሞን ማዋረድ ማለት መላው ሰባ ሚሊዮን ኦሮሞ እንደማዋረድ ነው የምቆጥረው ወላሂ ለአዚም ነው ም ይሄን ነገር እንዴት ታየዋለሽ? አንቺ እቺን ነገር። እኔ እንግዲህ የዛሬ አመቱን ነገር ነው ያመጣው። የዛሬ አመቱ ብርድ ልብስ ለብሶ ትዝ አለህ፣ ተኝቶ ሲያለቅስ እሱን እኮ ነው ይዞ የመጣው። ይሄኛውን እኮ ነው ይዞ የመጣው። ይሄን እኮ ይዞ የመጣው። ይህ ኦንሊ ኤቪደንስ መታመሙ ይሄን ለብሶ መምጣቱ እንደዚህ ነው። ሀቢባ ቤት ገባው የዛሬ ሀያ ስድስት ሺህ የዛሬ አመት እንዲህ ብሎ ነው ጉበቴን አመመኝ ብሎ ማስረንጫ የሕክምና ማስረንጫ ብርድ ልብስ ለብሶ መምጣቱ በጣም ጥሩ። እንደዛ ሆኖ ሳለ አንቺ አሁን ትልቁ ነገር ይሄን እውነት ማውጣት ነው እንደምትፈልጊው። አዎ ያ ሰውዬ ብሩን በልቷል ወይ ወይስ በውሸት የኦሮሞን ስም እያጠፋ ነው የሚለው አንቺ አሁን ገባሽ። ሰውየውን ለማምጣት ምን አይነት ስትራቴጂ ነው የምትጠቀሚው? ዝም ብለሽ ና በለሽ ሆኖ እንደሚመጣው የሰውየው ስም መጥፋት ማለት የኦሮሞ ስም ነው እየጠፋ ያለው። ኦሮሞ ሌላ ቤት ላይ፣ ባዳ ቤት ላይ፣ ሰው ቤት ላይ ነን። ኦሮሞ የሆነ ቤት ላይ እየከሰሰ ነው። ይሄ ልጅ የኦሮሞ ስም ነው እኮ እያጠፋ ያለው። ወይ ይሄ ልጅ ሜቢ ላይ በላውም ሊሆን ይችላል አጥፍቶም ሊሆን ይችላል። ስለዚህ ይሄ ልጅ ይምጣና አንደኛ፣ ጉበቴ ላይ የምናቀርባቸው ብዙ መረጃዎች አሉ። ይምጣና ይሄ ምስኪን ኦሮሞ ልጅ በልቶ ከሆነም ኦሮሞ ብር መጣ ብለን ብሩን ልናዋጣ እንችላለን። ከኦሮሞ ተበልቶ ከሆነ አጥፍቶ ከሆነ የልጅ ገባሽ ካልሆነም ደግሞ ልጁን ስሙን እያጠፋ ሊሆን ይችላል። ልጁ ይጠየቅ ባይነኝ። እኔ በዚህ መልክ ልጁን ሞራል ስትሽ የምታመጪው ፈልገና መለን ፈልገና መጣለን፣ ጠራለው። አረ አዲስ በጣም ደስ ብሎ የምመጣው ወላሂ። ላዚ ገባ ሜቢ አጥቶ ከሆነ ትክክለኛ ሰጥቶት ከሆነ አንደኛ ኦሮሞ ብር ነው፣ ችግር የለው፣ ይበላል። ሀቁ ነው፣ ሀላሉ ነው። እኔ ሙባረክ ብር ባገኝ والله በላል የሱም ቤት ባገኝ ወረበልካታ ሰብሬ ገባለሁ፣ ነው ሱማ ወላሂ፣ ማንንም አላስፈቀደም፣ ወላ መንግስት አላስፈቀደም። ሰብሬ ገባለው። ቁልፍ ከሆነ ያ ቤት ለእኔ ሀላል ነው ያ እና እንኳን ተበላ ነው ብትለው እኔ የተበላም አይመስለኛል የሆነ ሴራ አለ የሆነ እኔ ያልገባኝ የፋራ ሴራ መጥፎ ነው ማሜ ልጁን ፈልግ አምጣ የተብሌተውኔ ወላ አላውቆምኔ ወረበልካባ ገባሽ ስቢ በዚህ ምድር ላይ በጣም የሚከድ ሴራ አራዳ እኮ ትግባባለች በሙድም በምንም በሆነ ትቲ በዛም መጥቶ በዚህም መጥቶ ምናም ነገር ፋራ መጥፎ አመጣጡ፣ የክፉ አመጣጥ ነው የሚመጣው። ገባሽ የተጠመዘዘ እንደዚህ የተጠላለፈ ነው። እንዲህ ክሊር አርገሸ ትፈችው። በሱ ስታንዳርድ፣ በሙባረክ ስታንዳርድ ያለ ሰው ነው ይሄን ነገር የሚፈታው። ስለዚህ ይህን ልጅ እንደምንም አሳምኖ ማምጣት ነው። ጣሪ ከመጣማ በጣም ደስ ይለናል። ሌላ ቤት እንዳይሄድ፣ አሁን እሱ የሚከስበት ቤት የሚጠራበት ቤት ላይ እንዳይሄድ። እሺ፣ አይ አልሄደም። ዛሬ ጀግኑን ያ ልጁ ይምጣ፣ በቃ ልጁ ይምጣ፣ ልጁን አምጡት አረብስ። አሁን እኮ ምን ብሎ እንደሚያስበው ታውቂያለሽ። ሌሎች እንግዲህ የኦሮሞ ፌበስ የሚባለው ታዋቂ የሚባለው በጣም እንግዲህ የሚፈሩት ሌሎችም አስቢ እንደዚህ እንደዚህ ምናምን ጠላት ግን ምናምን ምናምን ብሎ የሚፈሩት ክፍተት ነው የተፈጠረው። አሀ ራሳቸው እኮ እርስ በእርሳቸው እኮ የሆነ ነገር መፍታት አይችሉም። ገባሽ? ሙባረክ ራሱ የኦሮሞ ፌመስ የኦሮሞ አንደኛ የሚባለው ሰውዬ የራሱ ብር ሲበላ ሂዶ እኮ ሀቢባ ጋ ነው ሂዶ። ይሄ ክሬዲት ልታገኘው የምታገኘው ሀቢባ እንጂ ሙባረክ አይደለም። ይሄ ወላይ እውነቴን ነው ምልሽ። በፈለግሽው አንግል ብታዩ በነገራችን ላይ ይሄን አስተሳሰቤንና ንግግሬን ከሀቢባ ጥላቻ አንግል እንዳታዩት። ገባችሁ? ይሄ ነገር ሪል ነው። እንደዚህ ነው እየተናገርኩ ያለሁት ሪል ነገር ነው። ይሄ ክሬዲትም ይሰጠው። አንድ የኦሮሞ ሰው ፌመስ ሰው ከተቸገረ ሀቢባ ጋር ነው የሚሄደው ማለት ነው። የሚፈታለት ገዳ የለም፣ የሚፈታለት አባ ገዳ። ለኦሮሞ እንደዚህ እናስተዳደር፣ ጅኒ ከላፋሪቅ ስንት ነገር ይፈታል የሚባለው ገባች። የአንድ የሙባረክን ስንት ሚሊዮን ተከታይ ያለውን መፍታት አይችልም ማለት ነው። ይሄ ከኦሮሞ ማዋረድ ነው፣ ባይዘዊ የኦሮሞን ስርዓት ህገ መንግስት ማስራቅ ነው። እንዴት ሙባረክ ሀቢባ ጋር ለመክሰስ ኦሮሞን ለመክሰስ ሄደ? በምን አይኑ በምን ድፍረቱ ነው ኦሮሞን የሚከሰው ሲጀመር? ኦሮሞ ሩህ ዘርቶበት ሩህ ዛሬ እኮ እየተራመደ ያለው ገባሽ። ኦሮሞ ቢረጅሞ እኮ ይደርስበታል እሱ ላይ። ኤኒዌይ ችግር የለውም፣ እንደርስበታለን። ጆይ ብዙ ነገር አለ። እኔ ልተኛ እና ነገ እንገናኝ ጆይ። ምን ትላላችሁ? ከሥራ ነው የመጡት? ቆይ ቆይ ቆይ፣ ከዚህ ህዝብ ጋርማ መግባባት አለብን። አሁን እኮ ሰው እየሰማ ነው ያለው እኮ ይታዘባል። አሁን ይሄን የአማራውን የደነዘዘው እንዲያስበራ መውጣ እያነቃው ነው። የእኛውን ማን ያነቀዋል? ታቃለ የነ ሙባረክ እና ስለ አይነቶቹ ከኔ ጋር ግባቡ። አንተ ለምን አታነቃ? አንተ ኧረ ቢስሚላሂ ረህማን እነሱ ላንጣ ብዬ እኔን፣ አስተኙኝ እንደው ያ ወላሂ ላዚም ቢስሚላህ። አሁን ይሄ ነገር ይሆነ ይሄ ሊጎራ። እንጫወት እስኪ፣ ተጫዋች በእናትሽ፣ ጎበዝ እንሸለን እንጂ፣ ስማርት ነሽ ከተማ ልጅ አዲስ አበባ ልጅ እንሸለን እንጂ በቃ፣ ሰውየውን አምጪልኝ፣ ግድ የለም ከዛ በኋላ ያለውን ለእኔ ተይኝ። ወረብ በልቃ፣ ሰውየውን ፈልጉት እናምጡት በቃ። እስኪ ለዚህ ሰውዬ ነምቼ ከደት ሼር ጎዳ ነምቼኩን በደለ ሜጅራ ሙባረክ የሆነ ነገር አድርጎ አስፈራርቶ የሆነ ነገሩን ይዞት ብሩን ሊበላ ሊሆን ይችላል እ ሰውዬ ብር አለ ሲባል እ ነገር በጣም በብዙ መንገድ ይሁን ገባሽ። ያ ስለዚህ እ ሰውዬ ይምጣና አንረዳዋለን። ብሩን ጨርሶ ከሆነ ይኸው እንዳለ ብሔር ብሔረሰብ ግንባዩ ኦሮሞን በቃ ክፈሉለት ካለ ወላይ ይሰጣል። ኦሮሞ እመኝ በኋላ በደንብ በሰፊው